እልል በሉ ጋር ሳራ ጭብጭቡ እልል በሉ። ምንድን ነው ዝምተው በዛ። እንደ እግዚአብሔር ይመስገን ስለሁሉም ነገር ግብርና ምስጋና ምስጋናውን ሲውሰድ መድሃኒ ዓለም የተመሰገነ ይሁን። ብቻ እንጃ እግዚአብሔርን በጣም ነው ደስ ያለኝ ከምላቸው በላይ ማለት ነው። ይችላል ብሩኬ፣ ይችላል፣ እግዚአብሔርን ይችላል። እንዲ ረብስ እኔ ግን እዚህ ሚዲያ ላይ ማለት ነው እመቤቴን በጣም ብዙ ሰዎች አይቻለሁ። እንደ ብሩኬ በቃሉ ታማኝ የሆነ ነገር ላደርግ ነው ካለ ወደኋላ ንቅንቅ የለም አደርጋለሁ። ያላትን ነገር ያደርጋል። በቃሉ ታማኝ ነው። በዛ ላይ ደግሞ ለቅምጥሌ እሷን ለማስደሰት የማይወጣው የማይወርደው ነገር የለም። ሲያስደስታትም ደግሞ በትንሽ ነገር ወደዚህ ባር ሲኩር ኩርሲ ነገር አይደለም። የምር የንምላችሁ፣ ምናልባት በየቀኑ የሆነ ነገር ላያደርግላት ይችላል ምናምን፣ ግን የሆነ ነገር ሲያደርግ በቃ የሚያስደምም ነገር ለየት ያለ ነገር ነው የሚያደርገው። በቃ በአደባባይ ለወጥቶ ሲሟገትላት፣ በቃ ፍቅሩን ሲገልጽላት ማንም እንዳይነካ ሲያደርግ፣ እመቤቴ ንምላችሁ እና ብሩኬ በቃ ምንም ቃል የለኝ። እውነት ለመናገር ዛሬ ተስፋ ቆርጬ ነበር፣ በቃ የሉም በቃ ምናምን ብዬ በቃ ስጠብቃቸው ነበር። ከዛ የሆነ ቦታ ቆይቼ ስመልስ በቃ የሌለ ነገር ነው የጠበቀኝ። ና እጅግ በጣም ነው ደስ ያለኝ። ይህን ቀን በጣም በረዥሙ ነበር ሁላችን የምንጠብቀው። ና እውነት ለመናገር በጣም ብዙዎቻችን ደስ እንዳለን አልጠራጠረም። እኔ በበኩሌ በቃ እምባዬ ሳልፈልገው ነው የወረደው። ለምን መሰላችሁ እንደዚህ መሆኑ ወይ ደግሞ ምን ሆኑ በጣም ብዙዎቻችን፣ አንደኛ ሴት ስለሆንኩኝ፣ ለሴት ልጅ እንደዚህ አይነት ነገር ክብር ሲሰጣት፣ እንደዚህ አይነት ነገር ሰርፕራይዝ ስታይ፣ በተለይ የምትወደው ሰው ጋር አብራ መኖር ስትጀምር ምናምን እሱ ነገር ለሴት ልጅ በጣም ፊል ትልቅ ፊል ነው ያለው። ገባችሁ አይደለ? እና ደግሞ የተረዳ እና የገባኝ ነገር ቢኖር እንዴት መሰላችሁ፣ ጠንካራ ከሆናችሁ ጎበዝ ከሆናችሁ ለማንነታችሁ፣ ለስራችሁ፣ ለቅርባችሁ ላለ ሰው፣ ለባላችሁ ብቻ በቃ እንዴት ነው በራሳችሁ የምትተማመኑ ሰዎች ስትሆኑ እና ለሰው ክብር ሲኖራችሁ ፍቅር አሰጣጥ ስታውቁ የሆነ ፍቅር ራሱ ነው የሚከተላችሁ። ቅምጥሌ እንደምታውቋት የፍቅር ሰው ነች፣ በቃ በጣም ደስ የምትል እንዴት ነው አንዳንዴ ከእናቶች እናቶቻችን ለአባቶቻችን ፍቅር የሚሰጡት አይነት ነገር የለም። እንደዛ ነው ማለት አሁን ላይ ያለ ጊዜና የድሮ ጊዜ በጣም ይለያያል እና አንዳንዴ እንደዚህ ከካሜራ ድብቅ ካሜራ ስትቀረጽ ምናምን በቃ እንደዚህ የለም ረጋ ያለች ሴት ምናምን በቃ ምታሳዝ ሴቱና ሳያት፣ እግዚአብሔር ነው ምላቸው የእናቴ እናቴ ለአባቴ የሚሰጠው ፍቅር ነው የሚለኝና አሁን ጊዜ ላይ ታውቃላችሁ፣ እኔ ይበልጣለሁ እኔ ይበልጣለሁ ምናምን የሆነ ታያት አላችሁ ላይ ላይ እንኳን ስትቆጭ ስትል የሆነ ስርዓቷ እንደደስ እንደሚል ማለት ነው። እና የሆነ ቁጥብ ሴት ስትሆኑ ተፈላጊነት ይኖራቸዋል። ገባችሁ? ከእጃችሁ ከእጁ እንዳትወጪ ይሮጣል ማለት ነው። ብሩክ አሁን ቅምጥሌ ሊያጣት አይፈልግም፣ በሚያቸው ነገሮች በጣም ሰዎች እንደምታዩት በዛ ምናምን ቪዲዮ ስለማልሰራ እንጂ ብሩኬና ቅምጥሌ ቪዲዮ ሲሰሩ በቃ ታነቅን ሞትን ምናምን የሚሉ አሉ። ጥልውበሉ ስለዚህ በጣም እሶች በመሃላቸው የሚገቡ ሰዎች አሉ ምናምን፣ እና ብሩኬ በጣም አሁን እየተሯሯጠ ያለው ደግሞ መንገዱ እንደዝግትግት እያደረገ ያለው ምንድን ነው? አንዳንዴ ይሄ መራራቅ ምናምን በራሱ ትንሽ ከባድ እንደሆነ ታውቃላችሁ። ና በአንድ ላይ መሆናችሁን እጅግ በጣም ወድጃዋለሁ። እግዚአብሔር ይመስገን ብቻ ስለ ሁሉም ነገር። እና ደግሞ የሆነ ወንድማችን አብሮ ይሆናል ሲል ነበር ና አይቲንክ ሊገምት ምናልባት ሚኪ ነው ሊሆን የሚችለው። ከሚኪ ውጭ ያው ብዙ ጓደኞች ስላሉ ምናልባት አላውቅም፣ አንዳቸው ሊሆን ይችላሉ ወይ ደግሞ የማናውቀው ሰውም ሊሆን ይችላል። ብቻ ግን ምንም ቃልም የለኝም ብሩኬ፣ እመቤቴ ነው የምልህ፣ እጅግ በጣም ነው የማከብረህ። እንደዚህ በምን ቃል እንደምንገልጽ አላውቅም፣ ምክንያቱም በጣም ብዙ ሰዎች እናያለን እኮ ትብለው ወሬ ነው የሚያበዙት ምናምን፣ ግን አንተ በተግባር ነው የምታሳየው ቅመሜ በቃ ላንቺ ይገባሻል። እውነት ለመናገር እንዴት ነው በቃ ተፈላጊ ነሽ፣ ምትፈለጊ ማንኛውም ሰው ማንኛውም ወንድ ሚስቴ ብትሆን ብሎ የሚመኛት ሴት ነሽ። ና እግዚአብሔር ይመስገን፣ ሁለታችሁም አንዳችሁ ለአንዳችሁ የተፈጠራችሁ እስኪመስላኝ ድረስ እሱ ደግሞ ሆኗል። ና ይህን ነበር ማየት ምፈልገው፣ እንዲሁም ደግሞ ማየት ምፈልገው በጣም ብዙዎቻችን ፎቶቸው ሲያምር ግድግዳ ላይ ተሰቅለው የእመቤታችን ስዕል አድኖ በጣም ብዙ አስተያየት ሲሰጥ የነበረው ለምንድን ነው ስዕሉ እንትን ይበል ምናምን እያላችሁ እያለን ነበር ና ያ የሆኑ አንዳንድ ቤቶች ባይዘው ወይ እንትን አይፈልጉም መሰለኝ፣ የሆነ ግድግዳ እንዲበሳሰ ምና ምናልባት በዛ ምክንያት ሊሆን ይችላል። እስከዛሬ ያልነበረው ብቻ ግን ዛሬ እንደምታይ ስል አድኖ እመቤታችን ቅድስት ድንግል ማርያም ግድግዳ ላይ ስዕላቸው እንደዛ፣ ከዛ ደግሞ ደረጃ ላይ ደግሞ የኔና አንቺ ፎቶ በትልቁ ይለጠፋል ብሏል። ብሩኬ ቴንክዩ ቬሪ ማች። እንድትስ እንዳለኝ እመቤቴ እናንጣጣቀ እና እጅግ በጣም ደስ ብሎኛል ስለዚህ እንዲህ የምር እራሷ አልመሰላትም፣ ቅምጥሌ እንግዲህ። ከዛ ደግሞ ብስኩስ ሲሰጣት ያቸዋችኋል፣ ልብ ቅርጽ ነው የወጣውና ብቻ ግን ከምላቸው በላይ እጅግ በጣም ደስ ብሎኛል። ቡራዬ ደግሞ እንግዲህ እንዳያችሁት ቲም ሽንትን ተረጭቶበታል ምናምን ፊቱ ላይና እግዚአብሔር ይማረው እንደማለም፣ ያው አሁን ደህና ነኝ ብሏል። አሁንም ደግሞ ድጋሚ ሐኪም ቤት ሊሄድ ነውና እግዚአብሔር ይማረ። ያው አውቃለሁ በጣም ቢዚ ሆናችሁ እንደሆነ አውቃለሁ። በጣም ዘገያችሁ ዛሬ ምናምንና በቃ እነዚህ ልጆች ምንድን ነው ምናልባት የኔትወርክ እንትን ችግር ሊሆን ይሆን ወይስ ደግሞ ካሜራ ሲቀርጹ ምን አጋጠማቸው ይሆናል እያልኩ ዝም ብዬ እያሰብኩ ነበር። እና ብቻ ስጠብቃቸው ቆየሁ ምናምን ነገር። ከዛ በቃ አይ አይመጡም ምናምን ብዬ እኔ ራሱ ዝም ብዬ ልተኛ ነው የነበረ። ወጣን ከቤት ከዛ ስንመለስ በቃ መተኛት አለብኝ ምናምን እያልኩኝ እስኪ ልግባ ብዬ ስገባ አላዩዋቸውም፣ እደስ እንዳለኝ እናታጣቀው እግዚአብሔርን እና ብሩኬ ትክክል ነው። አንዳንዴ በደስታ መሀል የሆነ ነገር ሊያጋጥማችሁ ይችላል፣ በሀዘን መሀል ደግሞ ትልቅ ደስታ ሊያጋጥማችሁ ይችላል ምናምን ብቻ አይደል? ነገሮቹ አንዳንዴ የሆነ ይቀላቀላሉ። ግን ስለ ሁሉም ነገር ስለሚፈጠረው ስለማይፈጠረውም ነገር እግዚአብሔር ይመስገን የሚባለው፣ አንዳንድ ፈተናዎች የሚያጋጥሟችሁ ለበጎ ነው እና ብቻ የሚሰራ ሰው ይመታልም ይሳሳታልም አይደለም ስለዚህ ስትሰራ ነው እንግዲህ ያነገር የተፈጠረው ብቻ ይዞ ነው እንድማለም እንግዲህ አያችሁ ቀመሜ ሳም ስታደርገው እንደ ደስ እንደሚለው መቤቴ እስኪነ ሳሚ አለ ማለት ነው ግብት እንዳያች ደግሞ እሷ ታውቃለች እንዴ ጠፍች ዋልኩ ከኔ ለይቼች ዋልኩ ምናምን አለ ማለት ነው አያችሁ ተለያይቶ አያውቁ ማለት እንዴት ነው አይ ነው የሰው ልጅ ግዴታ ነው በስራ በሆነ በሆነ ምክንያት ልትለያዩ ትችላላችሁ ግን አሁን የለመዳችሁ ሰዓት የለም አንዳንዴ ልክ ከስራ ስትመለሱ የምታሳልፏት ታይማለች፣ የምታሳልፏት ፓርት ምናምን ብቻ የሆነ ፓርት አለች አይደል? ያችን ፓርት ሳትገናኙ ከቀራችሁ ቅርቅር ነው የሚላችሁ። የሚደብር ነገር አለው። በቃ ካጠገባችሁ ያለን ሰው ፍለጮ ፍለጮ ነው የሚላችሁ። እንዲህ ግን የሚገርመኝ ማለት ነው፣ እመቤቴን አሁን የሆነ የምትወዱት ሰው ምናምን ሲጠፋችሁ ማለት ነው፣ እንዴት ነው የሆነ ሰው ሲያወራ ካጠገባችሁ ነው፣ አይታያችሁም፣ አይሰማችሁም እኮ። በቃ እናንተ የምታስቡት ያን ሰው አይደለ? ከዛ የሆነ በቃ ሲያወሩ የሆነ ጥያቄ ተሰቃችሁ ምናምን ኡፍ በሆነ ነገር አንስቶ ማለት ነበረ ነዚህ ዝም አይሉም፣ እንዲህ ብላችሁ ታስባላችሁ። እና እኔ አንዳንዴ ሰው ዝም ሲሄድ ማለት ነው እንትን የሚለኝ የሆነ የምንረዳው ምንድን ነው ወይ የሆነ ሰው ናፍቆታል ማለት ነው ወይ ደግሞ የሆነ ሰው ናፍቆታል ብ ጸጥ ነው የምለው፣ ምንም ማለት አልፈልግም። ምክንያቱም የሆነ በቃ እያናደድኳቸው እንደሆነ ወይ ደግሞ እየሰለቻቸው እንደሆነ ይገባኛል። ና ብቻ ግን ለማንኛውም እንግዲህ ነገ ከነገ በኋላ ያው ቅምጥሊ በደንብ አመስገና ቪዲዮ ትሰራለች። ይቀጥል ቤተሰብ ሁላችሁም፣ የዛሬው ቪዲዮ ከምንጊዜም በላይ ቫይራል መውጣት አለበት፣ በደንብ ቪው መታየት አለበት፣ ላይኩ በደንብ መብዛት አለበት። ስለዚህ ሁላችሁም ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አበረታቷቸውና ብሩኬ ደግሞ ያው ብዘገዩ እንኳን መጣችሁ። ዋናው ያንተ ደህንነት ነው። ዋናው ደህና መሆናችሁ ነው። ደህና ስትሆኑ ነው አደለም፣ ብትመጡልን። ስለዚህ ዋናው እንኳን ደህና ሆናችሁ እግዚአብሔር ከእናንተ ጋር ይሆን። ከዚህ በላይ ከፍታችሁን፣ አንድነታችሁን፣ ፍቅራችሁን እንግዲህ ደግሞ እንትኖቹ ጥንቸሎቹ ከእኛ ቀድሞ ከወለዱ አላለም ብሩክ ሄዴ? አይሆንም፣ አይሆንም ደዛማ ቀድማችሁ እናንተ ነው የምትወልዱት። ጥንቸሎች ይወልዳሉ እንዴ? እኔ የምላችሁ ጥንቸሎች እንዴት ነው ነገሩ? ወይኔ ደግሞ እኮ እናፈቁን እያላችሁ ነበረ ጋይስ። እኔ አይናፍቁኝም ባላቸው ነው የሚሻለኝ። እንዴ ምክንያቱም ቅምጥል የነሱን ካይች ወደ እነሱ ስለምትዞር እና ለማንኛውም ደስ ብሏታል በጣም ቅምጥሌ በጣም ደስ ስላላት ደስ ብሎናል ሁላችንም ማናችሁም ደስ ያላላችሁ የላችሁ ማለት በእንደዚህ አይነት ቤት ስላየኋቸው ደስ ብሎኛል ምክንያቱም እዚህ በፊትም እኮ ይገናኛሉ ግን የሆነ በቃ ቸው ተባብሎ መለያየት የለም በቃ ቸው ሊሄድ ነው ወደ ቤት ተብሎ መያየድ እና ከዚህ ውሎ ከክፍላችሁ ቸው ተባብላችሁ ከክፍላችሁ መሄድ ለብሩኬም ለቅምጥሌም ከሆነ ቦታ ከሆነ ቦታ ወደሆኑ ቦታ ከመምጣት ከመሄድ እዚህ ጋር የፈለጉትን ነገር ሆኖ ሳሎን አንድ ነው እንግዲህ ምግቡ መዛው ነው የሚቀላቀሉት የሚበሉት ምናምን። ብቻ ያው ብሩኬም ቤቱን በደንብ አልተጸዳም፣ ብቻ ለእናንተ ለማሳየትም ለቅምጥሌም እንግዲህ ሰርፕራይዝ ለማድረግ ቶሎ ቶሎ ነው እንትን ያለው ብሏል። ችግር የለም፣ ባንዴው ባይሆን ባታጸዱት ግማሽ ግማሹን ቀስ እያራችሁ አጽዶ ደግሞ ያጸዳላችሁ ሰው ማምጠታችሁ ማጸዳት ትችላላችሁ ማለት ነው። ብቻ ዋናው ምንድን ነው የእናንተ እንደዚህ ሆኖ ማየት እጅግ በጣም ደስ ብሎኛል። እንትና እንግዲህ ጨጓራችሁ ተቃጥሎ ተገልብጣችሁ ተቀጣጥላችሁ መሞታችሁ ነው። አይም ሶሪ፣ ምንም ማድረግ አልችልም። ምክንያቱም አንዳንዴ እንዴት አለ መሰላችሁ በቤቴ ብሩኬማ ትናንት በጣም በቃ መጡበት ነበር እኮ። በደንብ ነው የነገራቸው ከላይ እስከታችና፣ ወይኔ እንግዲህ ሰው ሲፋቀር ሰው ሲያልፍለት እንትን እምትሉ አላችሁና፣ ብቻ ስለ ብዙ ነገር ስለ እኛም እየተናገረ ነበረ ማለት። ያው ማዳም ቅመሞች ደፋቀና ብላችሁ ሰርታችሁ የማይወዳችሁ የነበረ ሰው፣ ደግሞ የሚጠላችሁ የነበረ ሰው ያኔ ሲቸግራችሁ ሀይ ያላላችሁ እናንተ እዚህ ስትሆኑ ይደብራ ማን ነው? ምንድነው ይደውላሉ፣ አቃቁ እንነጋገር እያለ ነበር ና አንዳንዴ፣ ያው እውነት የሚናገር ሰው አይወደድም። እውነት ለመናገር ግን ሀቅ ነው። ብሩኬ ምንም የተሳሳተው ነገር የለም። ግን ምንድን ነው መጃጃል የለብን ብዬ ማስበው ማንም ሰው በፊት ሚያንቋሽሽ የነበረ ሰው ዝቅ አድርጎ ሚሄሽ የነበረ ሰው ሲደውልልሽ ብሎክንም ማድረግ ያለባቸው ማለት ነው። እውነት ለመናገር ይቅርታ አድርጉልኝ። ና ማንንም ሰው ብሎክን ማድረግ ስለማልፈልግ፣ ማንንም ሰው አውርቼ ወይ ደግሞ የሆነ ቃላት መለዋ ስለማልፈልግ ቁጥር ማንም አያውቀው እውነት ለመናገር እኔ እውነቱ ስነግራቹ ማለት ነው፣ ከእህቴ ከወንድሜ፣ ከናን ከዛ ምንድነው ያልኳቸው ቁጥሬን ራሱ በስሜ ሲም እንዳታደርጉት ስቲል እስክላቸው ድረስ ማለት ነው። ምክንያቱም ማንም እንደዛ እንደማይል ምናምን አውቃለሁ፣ ግን ምድር የሚባለው ታሞ ከመማቀቅ አስቀድሞ መጠንቀቅ የሚባለው ነገር አለ አይደለ? ምክንያቱም የሆነ ሰው የሆነ ነገር ጠይቆኝ ወይ ደግሞ የሆነ ነገር ብለውኝ አይ ብዬ ከማስቀይማቸው የሆነ እንኳን መልእክት ሲኖራቸው በእህቴ በኩል በወንድማቸው በኩል ምናምን፣ ምክንያቱም ልክ አይደለም። አንደኛ እርስ በርስ የሆነ ዘመድ ጋር ምናምን መቀያየም ሊሆን ይችላል፣ ከሆነ ሰው ጋር ሊሆን ይችላል፣ ዘመድ ብቻ ላይሆን ይችላል። እና ጥሩ አይደለም። ቁጥራችሁን በያገኛችሁት በትናችሁ በትናችሁ። እኔም አውቃት ልጅ አለች። እውነት ለመናገር መቤቴን በቀደም ደውም እየተናደድኩባት ነበር። ና በቃ የማይደውላት ህዝብ ጠይቁን ጎረቤት በሉ ጓደኛ በሉ እና በቃ አሁን እሷ ሁለት አመት ከምናምን ነው እዚህ ከኖረች። ና በቃ ብሯን በትና በትና። እግዚአብሔር ነው ምላችሁ የሶስት ወር ወይ ደግሞ የሁለት ወር ደሞዝ እንኳን አይኖራት ምክንያቱም እንትን ነው ሆዳችን በጅቧጃ ነው፣ ታውቃላችሁ ደውላው እንደዚህ በዚህ ወጥቶ በዚህ ወርዶ ቢሏችሁ በቃ ቡጅ ቡጅ ነው የምትሉት። እና እኔ ከእቴ ጋር ሳወራ በቃ እንደዚህ ነው እንደዚህ ነው ስትለኝ በቃ እንደዚህ ላለው፣ እና ግን የሆነ ነገር በቃ እሷ እዛ ያለውን ነገር ስለምታውቅ ምናምን የሆነ ነገር በቃ አለ፣ አይደል እናንተ እህታችሁ ወይ ወንድማችሁ እንዴት ልበላችሁ ብቻ በጣም የሚያስፈልግ ነገር ካለ ለዘመድም ሆነ ለሆነ ሰው በእታችሁ በኩል ወይ ደግሞ በወንድማችሁ መልእክት አድርጋችሁ እንትን ማለት እንጂ ያሜም ሲያወራችሁ እንትን ካላችሁ በቃ እኛ የመጣ ነው ተለውጣችሁ። አንዳንዴ እግዚአብሔር እኮ ራሳችሁ መጀመሪያ አቅኑ ይላል አይደል እራሳችሁ መጀመሪያ ካላቀናችሁ ከባድ ነው የሚሆነው። ስለዚህ ብቻ ተንኮል ላስተምራችሁ ሳይሆን ገንዘባችሁን ባትመትሉ ጅንቅ በጣም ደስ ይለኛል። ምክንያቱም ስትወድቁ ደግሞ የሚፈልጋችሁ የለም። እዚህ በፊት አይፈልጓችሁም ነበር አይደል? ለምድ ታደውን ነው የደወሉላችሁ። ለምድ የፈለጓችሁ የሆነ ነገር ፈልገው። ስለዚህ ከዚህ በፊት የሚፈልጋችሁ የነበረ ሰው ግን ልጅ አይዞች ሲላችሁ ወይ ደግሞ ተያይዞች ሚላችሁ አጎት፣ አክስት፣ ጎረቤት እነዚያን ሰዎች ግን እንዳትረሷቸው። ሁሌ ታቪስ ደግሞ አትሆኑ አንዳንድ ሰዎች በቃ ውለታ ከምንም በላይ ያደረጉልን ሰዎች አሉ። እመቤቴ ነው ብላቸው በጣም ብዙ ማረሳቸው ሰዎች አሉ፣ ብዙ ውለታ ያደረጉ በጣም ደግሞ ያናችሉ ሰዎች ደግሞ አሉ። ምክንያቱም ምንም ሳትደርሱባቸው ምናምን ምናልባት የእነሱ ልጅ የተሻለ ደረጃ ላይ ደርሳ ወይ ደግሞ ራሳቸው የተሻለ ደረጃ ላይ ደርሱ ሰዎች ስለሆኑ ገና ሲያቸው ይጭ ባላት ምናምን ሊሏችሁ ይችላሉ። ና በቃ ሶ ብሩክ የተናገረው እያንዳንዱ ነገር ትክክል ነው። ስለ ፍቅርም በቃ የሚሰራ ሰው ጠላት እንደሚበዛበትም የተናገረው ስለ ፍቅርም የተናገረው ነገር ስለ ሀፍትም ስለ ሁሉም ነገር የተናገረው ነገር እጅግ በጣም ትክክል ነው እና ትናንት ስትወድቂ ሀይ ያላልሽ ሰው ስትነሽ ሀይ ሀይ ቢልሽ ባይ ማለት ነው ያለብሽ። ትናንት ስትወድቂ ደግሞ ሀይ ያለሽን ደግሞ ዛሬ ሀይ ብለሽ እቅፍ ድግፍ ማድረግ ነው እና ይህንን ይመስላል ስለዚህ ወይኔ ጉዴ ብሩኬ፣ ግን እኮ በጣም ሰርፕራይዝ እያደረግሽ ከይ ነው አለሽ ቅምትል የ ማለት ነው የእኔ እናት በቃ ይገባሻል። እኮ አንቺ ምርጥ ሴት ነሽ፣ በቃ የዘመናችን ምርጥ ሴት፣ ቁጥብ ያልሽ፣ ሶሻል ሚዲያ ያላበላሸሽ። አንዳንዴ እኮ ሶሻል ሚዲያን ሲያዩ በአንዱ ብልቅጥቅጥ ብለው በቃ ብልሽት እሸት የሚሉ ሰዎች አሉና ያ ነገር ያላበላሸሽ፣ እከሌ ይወደኛል ወይ ደግሞ በቃ በጣም ተወዳጅ ምናምን ብለሽ በቃ እንትን ያላልሽ ምንድን ነው የሚባለው ያልቀበጥሽ ስልሽ የሆነ በቃ አለ አይደል እኔ አሁን አንዳንድ ሰዎች እንዴት ይመስላቸው፣ ተወዳጅ ሲሆኑ ማንንም ወንድ ከእነሱ ጋር እንዲቆየ አያደርጉ፣ በቃ ወንድ መቀያየር ነው ምናምን፣ በቃ ሁሌም ተወዳጅ እንደሆኑ የሚቀጥሉ ነው የሚመስላቸው። ግን ሁሉም ሰው የሚቀርባቸው ለጥቅሙ ነው የሚሆነው፣ ገባቸው? ሁሉም እየተጠቀመ ጥሏቸው ይሄዳል። ቅምጥሌ ግን አንቺ ብስል ሴት ነሽ ምቤቴ በቃ ተወዳጅም ብቶኝ በቃ ያን ተወዳጅነት ሽን ለጊዜው እንደሆነ ታውቂዋለሽ። በቃ ሁሉም ጥሎ ያጅ እንደሆነ ምናምን ስለገባሽ ና ስለተረዳሽ፣ ከአንድ ሰው ጋር እንደዚህ እኔ በህይወቴ ሴትም ሆነች ወንድም ሆነ ማንኛውም ሰው መወደው ና ማከብረው በቃ እንደዚህ እዛ እዚህም የሆነ ማይል ከሰከስ ልክስክስ ያለሆነ ሰው ማለት ነው። እና የእኔ ፍቅሮች እናንተ ደግሞ በቃ ፍቅር ናችሁ። እዛ በዚህም ተፍ ተፍ የለባችሁ ምን የለባችሁ። ላቪ ሶማች እንኳን ወደድኳችሁ፣ እንኳንም አፈቀርኳችሁ። እመቤቴን አፈቀርኳችሁ ከሆነ ኮዳ ገባው ጎበዝ ስላችሁ ደግሞ አፈቀርካችሁ ስላችሁ ለየ ብቻ ሳይሆን በአንድ ላይ እናንተ ፍቅር አፈቀርኩት ማለት ነውና ትንሽ ስጠፉ ምን ስትሉ በቃ በጣም ነው የሚያስጠላኝ። እመቤቴን ዩቱብ መግባት ራሱ እንዴት እንደሚያስጠላኝ እስኪ ቲክቶክ መግባት ራሱ ያስጠላኛልና ብቻ ግን እግዚአብሔር ይመስገን ስለሁሉ ነገር። ምንም ማለት አልችልም። ምንም ቃል የለኝም። ፈጣሪ የተመሰገነ ይሁን። ብሩኬ ደግሞ ተመስገን ብሎ ሸር አድርጓል። በቅርጥና ምስጋና አድርጎ ማለት ዛሬ እኮ ኮሜንት መጻፍ አልቻልኩም። እመቤቴን ነው ብላችሁ የሆነ ኮሜንት እጽፍና እደልቷለሁ ማለት በቃ ምንም ኮሜንት መጻፍ አልቻልኩም ነው ተውኩት። እና ቤተሰብ ወዳቸዋለሁ። ወደ ልጅቱ ልሄድ ነው። እሷን ክላስ ላይ ጥዬ እኮ ነው የሆነ ቦታው የማወራው። ደህና ደሩ።